ጎጅ አለሁ በዘላለም ቪዲዮ ከሰራው ሁል ጊዜ በልዑል ነው የምመጣው፣ እና ለዛ ነው ዘላለም ልዑል ካፌ የሚመጣልኝ ተሎ ብሎ እና ዛሬ ግን በእሱ ደስታ ነው የመጣሁት፣ በደስታ ቀኑ፣ በዘላለም የደስታ ቀን ሁላችሁም ስትጠብቁት በጉጉት የነበረው እንግዲህ አዲስ ፍቅረኛ እንደያዘ ነው ዛሬ የተነገረኝ ይሄ ነገር። ያ ኦሬዲ ጠብቁ፣ በቅርብ ቀን ጠብቁ ራሱ አምጥቶ ሲያስተዋውቃችሁ ራሱ ራሱ ዘላለም በራሱ እንትን። አሁን እዚህ ጋር የሚታየው በትንሹ የቶክቶክ ሰፈር ምናምን የተዟዟረ ነው። ያምጥች እዚህ ጋር ማወራችሁ በሰፊው ደግሞ አዲሷ ፍቅረኛ ማናት አይታችኋል። በመጀመሪያ የበፊቷ ጓደኛው ስለ እሷ አውርቶ አውርቶ አውርቶ የማይጨርሰው በጣም እኔ እንጃ። እውነት አንዳንዴ ልዑል እና ዘላለም የሚያፈቅሯቸው ሴቶች በጣም እድለኛ ናቸው። የእውነት ቀን ነውባቸው። ኬት ነው እንዴት ነው የሚገናኙት ትላለህ። አረ እውነት ነው። አሁን ይምጭ ያችኛዋ ስትል ዘላለም በጣም ተጎድቶ ነበረ፣ እንግዲህ በመስፍን ምክንያት አግታ የሁሉ ስቃ የሁሉ እንትን ስታይ የነበረች እህታችን ታስታውሳታላችሁ? ሰው ከሄደች በኋላ እንግዲህ ምንም አይነት ፍቅረኛ አላዘም። አሁን ግን እንግዲህ በአዲስ ዓመት በአዲስ ለውጥ ያስፈልገኛል በሚለው ወንድማችን እስኪ እንኳን ደስ አለ። ምንም አይነት ኮሜንት አትጻፉ፣ እንኳን ደስ አለ ዝልይ እያላችሁ ሁላችሁም የደስታችሁን እንትን አጋሩ። እኔ በመጀመሪያ ሁልጊዜም ለልዑልና ለዘላለም የምመኝላቸው በቃ የራሳቸው የተሟላ ሁልጊዜ ለሰው ሲሯሯጡ ነው የምናየዋ። የእነሱን ደስታ ደግሞ ማየት እንፈልጋለን። አግብተው ወልደው፣ በቃ እንደማንም ሰው እንደዚህ የተሟላ ከህይወታቸው አንድ ቤት በሚወዷት ሴት ጋር አብረው እንዲኖሩ ነው የምመኝላቸው። ያው ሴት ቢሄድ ሴት ይመጣል ይባላል። አንዳንዴያ ያቺ ቀረባት እንጂ እንደውም አሁን አዲስ የመጣችው እድለኛ ናት ብዬ ነው የማወራችው። የእውነት እድለኛ ናት። አንዳንድ ጊዜ የሰው ልጅ እድሉ በምን እንደሚመጣ እንዴት ብለሽ እንደምትገናኝ መገናኛሽ ብዙ ነው እንግዲህ ያችን ብትሄድም ይቺ ደግሞ አዲስ እህታችን እንግዲህ በመጀመሪያ እንኳን ደህና መጣሽ። እያንን እንግዲህ ያው ታውቃላችሁ እነሱ ጋር ሲመጡ ደግሞ ሁሉን ነገር ወደው ስራቸውን አክብረው ምናምን ካልሆነ ትንሽ የዚህ ከስራቸው ጋር የማይስማሙ ምናምን ከሆነ አሁንም ችግር ውስጥ መግባታችሁ አይቀርም። ሁሉን ነገር ወዳ ፈቅዳ መታ ከሆነ ለዘሌ መልካም እድል እንመኝለታለን። እሱንማ አታሳዝን፣ የምታስደስት ፈራ እግዚአብሔር ያደረባት ንጹህ በቃ ልክ እንደሱ ንጹህ ልብ ያላት ዘላለም፣ እናሉ ለሰው ይሞታሉ። ሁል ጊዜ እያንዳንዱ ሰከንድ፣ እያንዳንዱ ነገራቸው ለሰው ነው እንትን የሚሉት ና እግዚአብሔር ደግሞ ለነሱ ልክ እነሱ ለሰው እንደሚያስቡ እንደሚጨነቁ ለእነሱም የተሻለውን ያማረውን በቃ ደስተኛ አድርጎ የሚያኖራቸውን ስኬታማ እንዲሆኑ ነው የምንመኘው። ወንድማችን ዘላለም መቼም ደስ እንደሚለው አልጠራጠርም፣ ምክንያቱም የደስታው ቀን ነው። በዚህ ስንት ቀን ያው ታውቃላችሁ፣ የእነሱን ደስታ የማትጠይቁ ሰዎች የላችሁም። ዘላለም እና ልብን የምትከታተሉ ሰዎች ሁልጊዜ ለሰዎች እየተሯሯጣችሁ ለራሳችሁ እረፍት ስጡ፣ ለራሳችሁ እንደዚህ በሉ ምናምን ነው የምትሉት እና ያ ሁሉ አልፎ ግን አሁን ላይ ደግሞ እንደዚህ አይነት ነገር መጣ ሲባል ምን አይነት ደስታ እንደሚፈጥርባችሁ አላውቅም። ዘላለምም በቃ ከኤልሳ ሕይወት ወጥቶ የራሱ አዲስ ነገር፣ አዲስ ማንነት፣ አዲስ ስንትን እንዲይዝ እንመኝለት እንመኝለታለን። ትንሽ የሱ ጉዳይ አሳሳቢ ነው። የኤልሳ ነገር ካላለቀ በስተቀር ከዛ ውጭ ዘላለምን ማን ነው ልዑልን በሰላም በቃ ሰላም ሰቶት በነፃነት የሚንቀሳቀሰው የኤልሳ ጉዳይ ሲዘጋ ነው። ልዑል አንዳንድ ጊዜ ዘላለምን እዚህ ጉዳይ አትግባ ያለው በትክክል እውነቱን ነው። ዘላለም የራሱን ህይወት መቀጠል አለበት፣ በሰዎች ስሯሯጥ ሁል ጊዜ የራስሽንም እንትን ማለት አለብሽ እና እኔ ደስ ብሎኛል፣ በጣም ውይ አምሶሪ እና መቼም ሁላችሁም ደስ እንደሚላችሁ አልጠራጠርም የሰው ደስታ የሚያስደስታችሁ በተለይ የልዑል እና የዘላለምን በየጊዜው የሚሰሩትን ስራ ስታዩ ለሰዎች ምን ያክል ክብር እንዳላቸው ራሳቸውን አሳልፈው ሲሰጡ ምናምን ስታዩ ለነሱም እንግዲህ የተሻለውን እንዲሰጣቸው እያላችሁ ስትመኙ እንግዲህ የእናንተም ጸሎት ነው መሰለኝ፣ እግዚአብሔር ሰምቶ ወንድማችን ዘልይን ደስ የሚል ነገር ደስታው ደስታችን ነው እያልን ሀ ብለን ጀምረናል። እንግዲህ ሁለት ሺህ አስራ ስምንት ዋው! እንዴት በደስታ ነው። እኔ በጣም ገና ሳየው እንግዲህ ታውቃላችሁ ዘላለም እና ሊሁሉ ምን ያክል ሰው እንደሚወዳቸው የሆነች ኮሽታ ሽታ ከተሰማ ቅድሚያ ዩቱብ ላይ አይደለም ወሬው የሚመጣ በቶክቶክ ነው። እና በዛው ነው በቃ ወሬው የሚራገበው ብዙ ተከታይ ያላቸው ዘላለም እንግዲህ ወደ 300 ሺህ ሊገባ ትንሽ ነው የቀረው። ደወል 200 ሺህ ሊገባ ነው እና ቀላል ሰው አይደለም የሚከታተላቸው። ለዛም ነው እንግዲህ ደስታቸውን ህዝቡ ምን ያክል ለእነሱ እንደሚጨነቅ እነሱ ሲወጡ ሲገቡ፣ የእነሱ ሰላም የሚያሳስበው በጣም ብዙ ሰው ስላለ የዛሬው ደግሞ ይሄን ሲያይ ደግሞ ሰው ምን ያክል ደስ እንዳለው አንድ አትጠይቁኝ። እኔ ራሱ ገና በእንትን ሳየው እንዴት ደስ እንዳለኝ አላመንኩም። በቃ ሳይ አላመንኩም። አየሁ አየሁ አየሁ። አንዳንድ ጊዜ ሶሻል ሚዲያ ላይ ከእውነት ይልቅ ውሸት ነው የሚበዛው። ለዛ ነው እኔም አላምነው። ይቅርታ አድርጉልኝና ብዙ ጊዜ ውሸት ነው የሚወራው። ውሸት ነው እውነት ነው ትክክለኛው ከራሱ እንትን ካልሰማው እኔ አላምንም። በቃ ከነሱ ራሳቸው ሲመጣ ነው ማምን እና ለዛ ነው እኔ ራሱ ስጠራጠር ነበር። ግን እናያለን። እውነት ከሆነ ደስታው ደስታችን ነው። ያንን የእሱን ደስታ ሁሉ ጊዜ የምንመኝ ሰዎች ነን። ያቺ ባለፈው እንግዲህ የተጣሉት ጓደኛው በእሷ ምክንያት ብዙ ነገር ብዙ ተጎድቶ ነበረ እግዚአብሔር ደግሞ የተሻለውን ነገር እንዲሰጠው እንመኝበታለን። መልካም ለምትሰሩ ሰዎች ሙሉ የእውነት ሰው በዘረው ነው የሚያጭደው፣ የሚባለው በትክክል ጥሩ ልቦና፣ ጥሩ እንትን ካለሽ በምትሄጅበት ሁሉ በቃ ባላሰብሽ እንትን ስኬታማ ነው የምትሆኘው። ዘላለም እና ልዑል ደግሞ እንግዲህ ለሰው ነው እንግዲህ ስንት ቀን ስንት ቀንና ሌሊት ረፍት አልቦ ለሰዎች ሲሯሯጡ የምናየው ስለዚህ ለነሱ ሲያንሳቸው ነው። እግዚአብሔር አምላክ የእውነት እነሱን የምትወድ ስራቸውን የምታከብርላቸው በቃ እንደዚህ አይነት ሕይወት እንዲኖሩ በደስታ እንመኝላቸዋለን። ከዚህ በላይ ይገባችኋል። ይሄ ሀ ብሎ ገና እየጀመረ ነው፣ መጨረሻውን ያሳምርላችሁ እያለ ቀጣይ ደግሞ ምን እንደሚመጣ እናውቃለን። ቀጣይ ደግሞ እንግዲህ ሉል አዲስ ፍቅረኛ ያዘ ብሎ የሚመጣበት ዜና ያሰማን በዚሁ በሁለት ሺህ አስራ ስምንት የእውነቴን ነው የምላችሁ ከልሳ ህይወት ወጥቶ አዲስ ህይወት መስርቶ የሚወዳት ስራውን የምትወድ ሁሉ ነገር የምታከብርለት ፈሪሃ እግዚአብሔር ያለባት ልጅ በቃ ሁሉን ቤተሰቡን የምትወድ እንዲሰጠው እንመኛለን። ከዛ በኋላ ደግሞ እንግዲህ እግዚአብሔር ያለው ነው የሚሆነው ሰው ባለው ቢሆን እስካሁን ድረስ እኛ እንደ ተመልካች እንደ ተመልካች እኛ ባልነው ቢሆን ዘላለም እና ልውልን አጋብተን ስንት ነገር አድርገናቸው ነበር ግን ያው ፈጣሪ በፈቀደ ቀን ስለሆነ ትግስት ደግሞ ግድ ያስፈልጋል መታገስ አንዳንዴ ስትታገሱ በጣም ብዙ ዋጋ ብዙ ነገር ትርፍ ታገኛላችሁ እና መታገስ ዋጋ ያለውና ብቻ ባሉበት ሰላማቸው ይብዛ የነሱ ደስታ የኛም ደስታ ነው። እነሱ በየጊዜው የሆነ ለውጥ ሲያመጡ ስናይ በተለይ የምንከታተላቸው ቀን የቀን እንትናቸውን የቀን ውሏቸው ምናምን እኛ ተመልካቾች ነን በደንብ የምናውቃቸው እና ደስታቸው ደስታችን ነው። ከዚህ በላይ ይገባዋል። ለዘላለም ብዙ ነገር እየሰራ ያለ ጀግና ወንድማችን ነው። ቀጣይ ደግሞ ምን እንደሚመጣ እናያለን። አናጋይዝ እንግዲህ ዛሬ በጣም በጣም ደስ እንደሚላችሁ አልጠረጠርም አልጠረጠርም። ምክንያቱም እናንተ የምትፈልጉት የሰው ደስታ የሚያስደስታችሁ ሰዎች ብቻ ነው። በዚህ ቪዲዮ ደስ የሚላችሁ በተለይ የልውልና የዘላለምን ደስታ ሁሉ ጊዜ የምትፈልጉ ሰዎች፣ በየጊዜው የነሱን ለውጥ የምትፈልጉ የነሱን ተረጋግተው አርፈው የሚቀመጡበት ብዙዎቻችሁ እንደዚህ አይነት ምኞት ነው የምትመኙት እና ሲያስደስት! የዛሬው ቪዲዮ ስታዩ በጣም ደስ ይላችኋል ብዬ አልጠራጠርም። እኔም ሳየው ገና ደንግጫለሁ ገና ገና ሳየው ነው እንትን ያልኩት እና። ያው የእኛ ሰው ደግሞ ችግር አለበት እኮ ታውቃላችሁ፣ በተለይ እንደዚህ ታዋቂ ምናምን ስትሆኑ። የሆነ ሰውም አብራችሁ ስትሄዱ ፎቶ አንስቶ በፖስት ያደርግሽ እና ከዚያ ፍቅረኛው ምናምን እያሉ። ያዟዙራሉ እንደዚህ አይነት ነገሮች ብዙ ጊዜ ያው የተለመደ ነው። ሶሻል ሚዲያ ላይ እውነት ነው ወይስ ውሸት ነው የሚለውን እንግዲህ አብረን የምናጣራ ይሆናል። ይሄ እኔ እውነት ከሆነ እጅግ በጣም በጣም በጣም ደስ ደስ ብሎኛል። እናያለን። ደግሞ ውሸት ነገር የሚያመጡ አይመስለኝም እኔ እንደነዚህ በተለይ ል ዘላለም ጋር ስትሄዱ ትክክለኛ እንትኑን ነው የሚያመጡት። ስለዚህ ለማንኛውም አብረን የምናይ ይሆናል እንግዲህ ለልውልም ተመኙለት አሁን ደግሞ ለልውል አዲስ ህይወት የልሳ ከህይወቱ ወጥታ የሚወዳት የእናቱን የሚያስደስትበት እውነት የልውል እናት በጣም በጣም በጣም ልጅ ይፈልጋሉ እንደምታያቸው ልጃቸው ወልዶ ማየት ሁልጊዜ እኔ እናት በጣም ነው የሚያሳዝነኝ እውነት እና ይህን ስኬ እንዲህ የተመኙትን የእናቱን የምታሟላ እንድትሰጠው ለልውላችን እንለምናለን፣ ፈጣሪ ጸሎት እናደርጋለን። ያው እሱ ደግሞ ወንድ ልጅ ደግሞ ታውቃላችሁ? ብዙም እንትን የለውም ከፈለገ ማምጣት ይችላል። ያው ልውል ደግሞ የኤድሳን ጉዳይ ልስጋ ምናምን እያለ እያጓተተው ነው እንጂ የእሷ ነገር አልቆለት የራሱ አዲስ ህይወት እንደሚመሰረት ምንም ጥርጣሬ የለንም። ያው ትንሽ አንዳንድ የሚጣሩ ነገሮች አሉ። እያያችሁ ነው እንግዲህ ከጀርባ በተለይ ያጎቷ ነገር ያሳስበዋል። የት ይውሰዱት፣ የት ይግባ፣ ምንም አይታወቅም። የእሱን ነገርም ስለሚያሳስበው ይመስለኛል። ያው እሱን ነገር ከጨረሰ በኋላ ልውል ደግሞ ታውቃላችሁ የሆነ ነገር ጀምሮ እስከ መጨረሻው ድረስ ትክክለኛ እንትን ካለመጣ ለምንም የሚበገር ሰው አይደለም፣ እጅ አይሰጥም። እንግዲህ ያው በትዕግስት መጠበቅ ነው። ቀጣዩ ደግሞ የእሱን ነው የምንጠብቀው። ዛሬ የዘላለም ደስታ ካየን በቀጣይ ደግሞ የማንን ነው? የልውል እንዲሁም ለሁሉም ማለት ለሁሉም ይስጣቸው የሆነት የተሟላ ነገር መመኘት አይከለከልም ነው የሚባለው። ምኞት ተመኙ አንድ ቀን ደግሞ ምኞታችሁ ይሳካል። ይሄ እናምናለን። እንግዲህ ጋይ ዛሬ በጣም ደስ እንደሚላችሁ አልጠራጠርም። ለማንኛውም እንግዲህ የዛሬው ቪዲዮ ይመስላል እንግዲህ መልካም በዓል እንዲሆንላችሁ የመስቀልም በዓል እያከበራችሁ ደስተኛ እንድትሆኑ ባላችሁበት በሀገር ውስጥም በውጭም ያላችሁ እንግዲህ በውጭም ያላችሁ ለሀገራችሁ አባቶቻችሁ በቤተሰብ በዓልን አብራችሁ እንድታከብሩ እንግዲህ፣ በቀጣይ አመት እግዚአብሔር አምላክ በሰላም በጤና ያድርሰን ያድርሳችሁ። እያንን እንግዲህ ሀገራችን የኢትዮጵያን ሰላም ያድርግልን እያልኩኝ የዛሬው ቪዲዮ እንግዲህ ይመስላል። ከተመቻችሁ ቪዲዮ ላይክ እያደረጋችሁ፣ አድርሽኮናችሁ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እስከመነገናኝ ድረስ ደና ደና ሰንብቱ። በጣም ነው ማመሰግነው ሁላችሁንም፣ ሰላማችሁ ይብዛልኝ ባይ